ወይ አላችሁልኝ ዛሬ መስገን። በዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ደግሞ ሀረግ ድራማ አስተማሪ ድራማ ነው፣ ደስ የሚል ድራማ ነው። ዛሬ የፍርሃታና የናተን ፍክክታ አይቶ ያልተደሰተ ሰው የለም። እኔ ግን በጣም ደስ ብሎኛል። ለረጅም ጊዜ የፍርሃታና ናተን ስደሰቱ አዩት ማለት ነው። በዛሬ ቀን አብሮ አደሩ እያወሩ እየተጫወቱ የድሮ ትዝታቸው እያወሩ የሆኑ ነገር ደግሞ እንርሳና አዲስ ህይወት እንጀምር እያሉ ነው። ግን ደግሞ ቤዛ ሌላ ነገር ጠንስሳለች። እሱ ምንድን ነው? ኤፍራታን ለመጉዳት ሰውን ያስቀጥራለች። ብራለኝ ብላ ኤፍራታን ለመጉዳት ዝግጁ ናት ማለት ነው። ቤዛ እንግዲህ መቼም ቢሆን ደስተኛ አትሆንም። የሰውን ህይወት እያባላሸች በራሷ ደስተኛ ሆናለሁ ማለት አትችልም። የፈለገ ነገር ከፍዬ የፈለገ ነገር አድርጌ እኔ ናቱን ብቻ የራሴን ማድረግ እፈልጋለሁ፣ ለናተ ስል ሁሉም ነገር አደርጋለሁ ብላለች። ከዚህ በፊትም መስተፋቅር እንዳደረገችበት ጽዮን ደርሳበታለች። ግልጽ ሆና ነው ያነገረችው ማለት ነው። ናታን ባለበት ሁሉም ነገር በተሰበ ሁሉም ሰዎች በተሰበሰቡበት እንግዲህ ቤዛ መስተፋቅር ወይ ደሞ ኤፍራታን እንድትራሳ የሚያደርግ መዳኒት አድርጋብህ ነው እንጂ አንተ ኤፍራታን ረስተ አይደለም ብላ ነው ፊት ለፊት የተናገረችው። በዛ ምክንያት ነው ናታን ቤዛን በጥፊ የመታት ይመታት ማለት ነው በጥፊ ነው የመታት። የሚገርም ነገር ነው የኔ ውድ የኔ ማሪ ያላት በመድኃኒት ምክንያት ነው ማለት ነው። እና በዛሬ ቀን ደስ ስላል ገኒ፣ ግን ደግሞ ኤፍራታና ናታን አንድ ላይ ሆኖ እንደ ደስተኛ ሲሆኑ በማየቷ አለቀሰች። በደስታ የተነሳ ልጄ ይሄን ሁሉ አሳልፋ ዛሬ ደግሞ እንደዚህ ደስተኛ ስትሆን በጣም በቃ ይሄ ነገር ነበር የነፈቃት ግን ደሞ እስረኛ ሆነች ገኔ። በአሁኑ ሰዓት እስረኛ ሆነች፣ ምክንያቱም የሆነ ሸክም ተሸክማለች። እሱ ምንድን ነው? እስከ ዛሬ እኔ እናትሽ ነኝ፣ ይቅር በይኝ፣ በዛን ጊዜ መንገድ ላይ ጣልኩሽ፣ አረብ ሀገር ሄድኩኝ፣ ለአንቺ ብዬ ተሰደድኩኝ፣ ተመልሼ ደግሞ አንቺ ፈለጋ በሰራተኛነት መልክ ተቀጠርኩት፣ አንቺን ለመጠበቅ ብላ ይሄንን ነገር ባለመንገራው ሽክም ሆኗባታለች፣ ግን ይህ ትክክል አላደረገችም። አሁንም እኮ ጥላቶቹ አልተኙለትም። ለኤፍራታ አሁንም ሌላ ነገር ብፈጠር እንደ ድሮ ሳትነግር ኤፍራታ የሆነ ነገር ውስጥ ስትገባ ገኒ ደግሞ በጸጸት ትሞታለች። ግን ቢሆንም ዛሬ ደግሞ ተደስታለች። ሁለቱም ልጆች መቶለት አቅፋ እየተደሰተች ነው ገኒ በጣም ደስላ። ሌላ ቀንም እንደዚህ እንደምትደስት ተስፋ አለኝ። ግን ደግሞ ዙራቸው በጥላት ተከቧል። ያፌትም ኤፍራታን የራሴን ምስቴን ካላደረጉ ሰላም አለውንም እረፍት አላገኝም፣ አለሷ መኖር አልችልም እያለ ነው። ኤፍራታን የስንት ሰው ናት ናታን አለሷ መኖር አልችልም እያለ ነው ያፌት። ደግሞ እኔ የያፌት ፍቅር እንኳን እውነት አይመስለኝም። ይሄ ምክንያቱም ናታን የናታን ነገር ሁሉንም ነገር እወስዷለሁ ብለዋል። ቤቱን ወስዶበታል። ቤቱ ያደገበት የሚወደው ቤት ነው እና፣ ሌላም ደግሞ አሁን ደግሞ የፍራታ ሊወስድበት ነው። አይተናል፣ የጋብቻ ጥያቄ እኮ በግድ ሊያስፈርማት ነበረ፣ እና እናታ ነው ያስጣላት ማለት ነው። እሷ ግን ይሄን ነገር ለማድረግ እየተዘጋጀችው ወዳ ፈቅዳ ሳይሆን በግድ ነው። ውዶች ደህና ሁኑ፣ እመሰግናለሁ።